ጋዝ ላይት ወይም ጋዝ ላይቲንግ ምንድን ነው ኢትዮጵያ ውስጥ ከምግብ ጋር የተያያዘ ነገር ግን እውነተኛ ትርጉሙ አንድ ሰው የራሱን እውነታ እንዲጠራጠር አእምሮን መጠምዘዝ ማለት ነው ነገር ግን ቃሉን በዕለት ተዕለት ህይወታችን ያልአግባብ ጥቅም ላይ ስለዋል ነው ክብደቱን እንዲሁም እውነተኛ ትርጉሙን አጥቷል ማለት ይቻላል የሚከተለው የጋዝ ላይቲንግ አይነት ብዙ ጊዜ ያጋጥመናል ጋዝ ላይቲንግ ምን እንደሚመስል ጥቂት ምሳሌዎችን እናያለን ልብ በሉ ይህ ቪዲዮ ስለሚያጋጥሙን የሰዎች አይነት አስፈላጊውን መረጃ ለመስጠትና ራሳችሁን እንድትጠብቁ እንጂ በምንም አይነት ማንም ሰው ይህ ህመም አለበት ብሎ ለማሰብ ጥቅም ላይ የሚውል አይደለም። ላይክና ሰብስክራይብ ካደረጋችሁ ተጨማሪ ዘቶችን ለመስራት ያግዘናል። የተፈጠረውን ሁኔታ ትርክት መቀየር ለምሳሌ በጣም ታማችሁ ጓደኛችሁ ጥሏችሁ ይሄዳል እና እንዴት ኔስ ታደርጋለህ ብላችሁ ስትጠይቁ እሷ ወይም እሱ የዘነክ እንደታመም ካላወቅኩም ነበር ብለው ይመልሳሉ። ወይም ደግሞ የጎዷችሁን ጉዳት ማሳነስ። ይቅርታ የሆነ ነገር ተፈጥሮ ነው መሄድ ነበረብኝ፣ የዛን ያክል ትልቅ ጉዳይ አልመሰለኝም ይላሉ። ወይም በሌላ ቃል ለተፈጠረው ነገር እናንተ ከልክ ያለፈ ምላሽ እየሰጣችሁ እንደሆነ ያስመስሉታል። ጋዝ ላይት የሚያደርጉ ሰዎች ራሳቸው ላይ ያለውን ችግር ሌላ ሰው ላይ እንዳለ አድርገው ማንጸባረቅ የተለመደ የመከላከያ ዘዴያቸው ነው። ይህም አንድ ግለሰብ የራሱን ባህሪና ስሜት በተለይም የድርጊቱን ውጤት ሳያስቡ ለሚያደርጓቸው ድርጊቶች፣ ለሚያንጸባርቋቸው ባህርያት፣ እንዲሁም የወረዱ ሀሳቦች ከእውነታው በተቃረነ መልኩ እናንተ እንዳለባችሁ እንዲሰማቸው አድርጓቸዋል። ለምሳሌ በመደበኛነት የሚያጨስ አንድ ሰው ታውቃላችሁ እንበል። ነገር ግን ሌሎች ሰዎች ያጨሳሉ ብሎ እነሱን ዝቅ በሚያደርግ ሁኔታ ይናገራል። ልክ ይህን ሲናገር ለሚያየው ሰው ግን ሲጋራ በደረሰበት ደርሶ እንኳን የሚያውቅ አይመስልም። እጅግ በጣም ከተለመዱ ሀረጎች ውስጥ አንዱ ይህን እንዳረግ ያረግሽኝ አንተ ወይም አንቺ ነሽ የሚለው ነው። ግልጽ ሲሆንና ድርጊታቸውን ለመከላከል ምንም ምክንያት ሲያጡ ጥፋተኝነት እንዲሰማችሁ ለማድረግ ይህችን አረግ ይመጻሉ። ጋስላይተሮች ምንም አይነት ኃላፊነት መውሰድ አለብን ብለው አያስቡ። ይህ ቴክኒክ በሁላችንም ላይ በተወሰነ ደረጃ ጥቅም ላይ ይውላል። ነገር ግን አንድ ሰው ይህንን የማምታታት ዘዴ በተደጋጋሚ ሲጠቀም ካያችሁ ተጠንቀቁ። ሆን ተብሎ የሚደረግ ሴራ ሊሆን ይችላል እንደ አፍቅሮተ ራስ እንዲሁም ፀረ ማህበረሰብ ያሉ የስብዕና መዛባቶች እስከ መሆን ድረስ የሚገፋ ነገር ሊሆን ይችላል። እነዚህ ጥቂት ምሳሌዎች ብቻ ናቸው። በርካታ እንደዚህ አይነት ሀረጎች አሉ። አሁን ወደ ጋዝላይቲንግ ትርጉምና ታሪክ እናምራ። ጋዝላይት የሚለው ቃል እንደ አውሮፓውያን አቆጣጠር በ1930 ዓ ም በፓትሪክ ሃሚልተን ከተደረሰ ቲያትር የመጣ ሲሆን ቲያትሩ በተመሳሳይ ርዕስ በ1932 ዓ ም ወደ ብሪቲሽ ፊልም ተለውጧል። በ1936 ዓ ምም አሜሪካን በድጋሚ ተሰርቷል። ታሪኩ የተመሠረተው በአንድ ባልና ሚስት ታሪክ ላይ ሲሆን ባልየው ጋስ ላይቱን ወይም የብርሃን ፋኖስን በመጨመርና በመቀነስ ሚስቱን ያወዛግባታል። እንዲሁም ቤት ውስጥ ሌሎች ድምፆችንም ይፈጥራል። እሷም የብርሃኑን መደብዘዝ ወይም ስለምትሰማቸው ድምፆች አስተያየት ስትሰጥ እሱ አእምሯ እንደፈጠረውና እውነታው ላይ እንደሌለ ይነግራታል። የዚህ ድግግሞሽ ቀስ በቀስ ራሷን እንድትጠራጠር እንዲሁም በእውንና በሐሳባ የሆነውን ነገር መለገት እስከሚያቅታት ድረስ ግራ እንድትጋባ ያደርጋታል። በመጨረሻም አእምሮ አንስታ እንድታብደም ያደርጋታል። ይህም ዓላማው ሀብቷን ለመውረስ ነበር። በዚህ ቲያትር የተነሳ የስነ ልቦና ባለሙያዎች ይህንን ቴክኒክ ጋዝ ላይት ብለው ሰይመውታል። ጋዝ ላይቲንግ አጥቂው በተጠቂው ላይ በራስ ጥርጣሬን ለመዝራት እንዲሁም በሰው አእምሮ ግራ መጋባትን ለመፍጠር የሚሞከረበት የስነ ልቦና ጥቃት ነው። በተለምዶ ጋዝ ላይተሮች ፍላጎታቸው እውነታን በማዛባትና ሰዎች የራሳቸውን ፍርጃ ወይም የውስጥ ስሜት እንዲጠራጠሩ በማስገደድ ሰው ላይ የበላይነትን ማግኘትና ሰውን መቆጣጠር ነው። ይህ ከልክ በላይ ራስ ወዳዶች፣ አምባገነኖች ጽንፈኛ ወይም አክራሪ እምነት ያላቸው የቡድን መሪዎችና አንዳንድ ጊዜ ሰነፍ የሆኑ ሰዎች እንዲሁም ተግባራቸው ከቃላቸው ጋር የሚቃረን ሰዎች ዘንድ ጥቅም ላይ የሚውል ስልት ነው። ጋዝ ላይቲንግ የአእምሮ ጤና ላይ ጥልቅ እንዲሁም ጎጂ ተጽዕኖ አለው። ይህም እንደ ጭንቀት፣ ድባቴ፣ ከፍተኛ ውጥረት በማለፍ የሚመጣ የስሜት መዛባት፣ የማገናዘብ ችሎታ መዛባት እንዲሁም ራስን ጥፋተኛ ማድረግ ላሉ ሁኔታዎች ሊዳረግ ይችላል። የእነዚህን ግንኙነቶች መረዳት ተግባራዊ ድጋፍ ለመስጠትና ተጎጂዎች ማንነታቸውንና የእውነታውን ዓለም መልሰው እንዲያገኙ ለማድረግ ወሳኝ ጉዳይ ነው። ስለዚህ በጓደኝነት ውስጥ ከስራ ባልደረቦች፣ ቤተሰብ፣ ወዘተ ጋር ባለ ግንኙነት እንደዚህ አይነት ባህሪ ቢገጥማችሁ በሚገባ ተመልክቶ አስፈላጊውን እርምጃ መውሰድ ተመራጭ ነው።